ዝናና ማህሌት በቁጥጥር ስር ዋሉ። ቅድስትንና ምሳሌን አግተው እናሰቃያለን ሲሉ ቅድስቴ ደውላ ለፖሊስ አመለከተች። እንደውም ብሩክ ወይም ጋሼ አሊያ ደግሞ የወደፊት ባሌ ከጠፋ ሶስት ቀን ሆኖታል። ስለዚህ የነዚህ እጅ አለበት፣ የዝናና እንዲሁም የማህሌት እጅ አለበት። ካልሆነ ግን ብሩክ በፍጹም ከኔ ጋ እንኳ ቢቀያየም ልጁን ጥሎ አይሄድም። ስለዚህ ባሌን የሆነ ነገር አድርገውታል ብላ መሰከረች። ማህሌት! ትናንት መተሽ እንዴት ነው ባሌ የምትዩው? ሰማንያችን እንኳ ሳይቀደድ ቅድስት ብላ አምባጓሮ አፈላች። ብታፈላም እንኳ ቅድስቴ ታዲያ ሰማንያው ለወረቀት ነው እንጂ ከልብ ውስጥ እኮ ካወጣሽ ከአመታት ወይም ደግሞ በጣም ብዙ ጊዜ ሆኖታል፣ ማህሌት አሁን እሱና እኔ ሌላ አለም ውስጥ ነው ያለነው። ነገር ግን አሁን ዛሬ ልክ እኔን እኔንና ምሳሌን ልትገሉን እንደነበረ በደንብ ጠንቅቄ ነው የማውቀው። እናም ጋሼን የት እንዳደረጋችሁት መናገር አለባችሁ፣ ካልሆነ ግን እዚህ እስር ቤት ትበሰብሳላችሁ ብላ ተናገረች ዝና። እቅዱ ሁሉ ከሸፈበት ሉላ እናገኛለሁ እያለ ደፋ ቀና ሲል ማህሌት በማይረባ ሀሳብ አምጥታ ቅድስቴንና ምሳሌን ካሳገት ናቸው። እባክህ ሉላ ኮ ምናልባት ልትመጣ ትችላለች፣ ሞገስ አሳልፎ ሊሰጣት ይችላል ብላ ነበረ እና ይህ ሁሉ ምክንያት ባንቺ ነው እያለ ዝና ወቀሳት። እንደዚህ ማትወቅሰኝ እኔ ኮ ላንተ ብዬ ነው እንጂ ይህን ሁሉ ነገር ያደረኩት ለምንድን ነው? እንደዚህ የምትለው አልገባኝም። ዝና ትሰሚኛለሽ? አርፈሽ ብትቀመጭ ይሻልሻል። ካልሆነ ግን እዚህ እስር ቤት አንቺን ገድዬ እኔም እስር ቤት አብሬ እዚያው በሰብሳለሁ እንጂ በፍጹም ከዚህ አትወጫትም። እና ማህሌት፣ ይህ ሁሉ ያንቺ ነው። እያንዳንዱ ነገር የምታመጭው ሀሳብ በጠቅላላ ፍሽ ሀሳብ ነው። ትሰሚኛለሽ? እንደውም አንቺ ሲመስለኝ የምትሰሪው ለሞገስና እንዲሁም ለሉላ ነው። ምን? አዎ ሲመስለኝ እንደዛ ነው። ምክንያቱም አንቺ ጋር መስራት ከጀመርኩ ጀምሬ እንዳለ እስር ቤት እንዳለ ፖሊስ፣ እንደው ዝም ብዬ መሯሯጥ ነው እንጂ ሉላን በራሴ ቅፍ ውስጥ አላረኳትም። ታውቂያለሽ ያኔ እንኳ በድፍረት ደረቴ ነፍቼ ሄጄ ከሞገስ እጅ ነው ሞልቅቄ ያወጣኋት። አንቺ ጋ ግን እያለው በፍጹም ሊሳካልኝ አልቻለም። ስለዚህ ያንቺ እጅ ምን እንደሆ አላቅም። የሆንሽ አረመኔ ጨካኝ ነሽ አላት። አረ ዝና ተረጋጋ። እኔ ኮ እንደዛ ለማለት ፈልጌ አይደለም። እኔ ኮ እንደዛ አይደለም፣ ላንተ ብዬ ነው፣ ሉላን በቅፍ እንድታስገባው ብዬ ነው እንጂ። ቆይ ለምንድን ነው እንደዛ አይነት ነገር የምትናገረው? እባክሽ ተይ። አሁን አንቺ ሰልችተሽኛል። ያንቺ ሀሳብና ሰላም ሰላም፣ ውድና የተከበራችሁ የህያቤ ዩቲዩብ ቤተሰቦቼ እንዴ ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ና ይደና ነኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦቼ ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰገናለሁ። እጅግ አስተማሪው ና አጓጌው ምሳሌ ድራማ እንደቀጠለ ይገኛል። ዛሬ ማህሌት እጅጉን ደስ አላት፣ ምክንያቱም ቤቱ አልተሸጠም እና ብሩክ በጣም ከባድ ችግር ውስጥ ነው ያለው። ስለዚህ ፖሊስ ጣቢያ አመልክተሽ እኔ ጠበቃ እቀጥርልሻለሁ የፈለግሽውን ነገር ማድረግ ትችያለሽ ብሎ ሲላት ዝና እጅጉን ደስ አላት። እንደዚህ ከሆነማ ከዚህ በኋላ እንደ ባሪያ አንተን ማገልገል እፈልጋለሁኝ ብላ ቃል ገባችለት ለዝና ዝና እኔ ካንቺ የምፈልገው አንድና አንድ ነው። እሱም ደግሞ ወደ ራሴ ታመጭልኛለሽ። ማንን? እሱም ደግሞ ሞገስናዋ እኔ የምፈልገው ሉላንና ሉላን ብቻ ነው ከዛ ውጭ ማንንም አልፈልግም፣ ትሰምኛለሽ። ቆይ አንተ ግን ጧት ማታ ስለ ሉላ ብቻ ማሰብ አይከብድም? ማለቴ በዙሪያ በጣም ብዙ ሴቶች እያሉ። ትሰምኛለሽ? አንቺን ኩሮ የሆንሽ ሴትዮ፣ እኔ በፍጹም ሌላ ሴት አልፈልግም ብዬሻለሁ። እናም እኔ ጋር አብረን የምንቀጥል ከሆነ ከዚህ በኋላ ሉላን ብቻ ማገኘት ነው እንዴ? ከዚህ በኋላማ አንተ ቤት ኖሬ እንደፈለግኩኝ ብሩክን መከራከር እችላለሁ ማለት ነው? ምን እኔ ቤት? ጭራሽ እኔ ቤት? ምን ነው ይሄን ያህል ተደፋፈርን? ማህሌት ተረጋጊሽ። አንቺ አንድ ነገር ብቻ ነው የምታውቂው። ምንድነው እሱ? እሱንማ እንደማውቅ በጣም አውቃለሁ። እርግጠኛ ነኝ አለማወቅሽ ነዋ። ተሰምኛለሽ አንቺ ዶዶምት እኔ ራሱ በቃ ፊት ስሰጥሽ አናቴ ላይ ፍጥ ማለት ነው አይደል? የቀረሽ ስለዚህ በፍጹም እንደዚህ አይነት ነገር እንዳታስቢው። እኔ ካንቺ ጋር መቼም ቢሆን መቼም አንድ ቤት መኖር አልፈልግም። እና እያንዳንዱ ነገር ማድረግ ያለብሽ አንድ ነገር ብቻ ነው። እሱም ደግሞ ከዚህ በኋላ እኔ የምልሽም በሙሉ ታደርጊያለሽ። ከኔም ከእኔም ህይወት ትርቂያለሽ። ነገር ግን ብሩክን አንቺ እኔ ደግሞ ሞገስን እንበቀላቸዋለን ማለት ነው እና አሁን ላይ ሞገስ አንድና አንድ ብቻ ነው የቀረው እኔ ሞገስን እጥለዋለሁ አንቺ ደግሞ ብሩክ እነዛ እቃውን ውሰድልን ያሉት ሰዎች ስላልወሰደ እቃውን እነሱን ፈልገን ማገኘት አለብን ምን አዎ በጣም የብዙ ሚሊዮን ብር እቃ ነው ቆሻሻ ውስጥ የጣለው ስለዚህም ያንን እቃ እሱ በደንብ አድርገሽ መፈለግ አለብሽ። ያኔ ሁሉም ሰው ቢሆን ወደ አንቺ ያሸረግድልሻል። እና ብሩኬም እዳ ውስጥ ገባ ማለት አይደለም። በቃ ሁሉም ነገር ለእኛ ተመቻቸልም ማለት ነው። እውነትህን ነው። በቃ ዝና፣ ዛሬማ ደስታዬን ሄጄ ከኤፍራታ ጋር ማጣጣም እፈልጋለሁ። ምን ጭራሽ ከዛች ልጅ ጋር አሁና? ኤፍራታ ዛሬ እየተነዛነዘችብኝ ነበር። ዝሮ ዝሮ እሷን ማቅረብ አለብሽ ወዴኔ? እንዴ! ለምንድን ሲባል ማለትማ? እሷ በምንም ሁኔታ ከኛ መረጃ አውጥታ ለሌላ መስጠት የለብንም። ስለዚህ በቁጥጥር ስር አውያት፣ አምስት አስር እየሰጥሻት ማታለል አለብሽ ብሎ አላት። ኤፍራታም ደስ አላት። ከዚህ በኋላ ቤቱን የምታገኝ ከሆነ አንዱን ክፍል ትሰጭኛለሽ ማለት ነው፣ ስለዚህ በጣም ደስ ይለኛል ስትል ይገርማል። አንቺ ግን አንድ የስወርቅ እኔን እዛው ላይ ትጤኛለሽ ስነሳ፣ ደግሞ አይዞሽ አይዞሽ ትይኛለሽ። በጣም ጥቅመኛ ነሽ። እና ታዲያ ሁሉስ ለጥቅም አይደል እንዴ? ማህሌት አንችስ ቢሆን ዝናን አንዴ በፍቅር ጣለው ወይ አንድ ጊዜ በበቀል የምትዪው፣ መቼም ለሷ ዝነሽ ወይም ደግሞ ለሌላ አይደለም። ያው ለገንዘብና ለገንዘብ ነው። ስለዚህ አንድና አንድ ደግሞ ብሩክን ለመበቀል ከፈለሽ ዝና ያስፈልግሻል። እኔም በሆነ አንዳንድ ጊዜ ያስፈልግሻለሁ። በደጉ ቀን እኔም ጋር በጣም ብዙ ነገር ሰርተናል። ኧረ እባክሽ ግን አሁን በጣም አሳሳቢ ጉዳይ አለ። እሱስ ምንድን ነው? እሱ ምንድን ነው አልገባኝም። እሱማ ብሩክ ጠፍቷል። ብሩክን ፈልጌ ማገኘት አለብኝ። ከዛ የክሱን ወረቀት እሰጥና ልንከራከር እንችላለን። እውነትሽን ነው። እንደዛ ከሆነማ እኔም ከጎንሽ ነኝ። እንደዚህ ነው የምፈልገው። እንደምንም ብዬ ማሸነፍ እፈልጋለሁ ኢፍራታ። ከዚያ በኋላ ከዚህ በኋላ ከወደኩበት ተነሳሁ ማለት አይደለም፣ ሀብታም ሆንኩኝ ማለት አይደለም። በዛ ላይ ደግሞ ዝናን እንደምንም አማልዬ የራሴ ማድረግ አለብኝ። ግን ሉላስ ነገርኩሽኮ፣ ሉላል እንዳያገኝ እኔ በጣም ብዙ ነገር እያደረግኩ ነው። ምክንያቱም ዝና ከሚሰጠኝ ገንዘብ ለእኔ ማለቴ ለእኔ ጋርዶች እየሰጠሁኝ ቀን በቀን መረጃውን እየቀያየሩት ነው። ምን? አዎ እንደውም ዛሬ ዝና ሳይቀር ጠረጥሮኝ አንቺ ቆየ የምትሰሪው ለሞገስና ለሉላ ነው እንዴ ብሏለኝ ምን ማለት ነው አሁንስ አታፍርም እንዴ እንደፈለክ እኮ እንደ ቃቃ ተጫወክብኝ ብዬ ወሬውን አስቀየስኩት አንቺን ካገኘ ጀምሮ አንቺ ለእኔ አንዴ እንደ ማሰብ አንድ ጊዜ ደግሞ እንደ ጥቅም ፈላጊ አንድ ጊዜ ደግሞ በጣም ብዙ ነገር እየተቀያየርሽ ነው በዛ ላይ ደግሞ በፍጹም ሉላ ላገኛት አልቻልኩም። አገኘኋት ስል ታመልጠኛለኝ በጣም እየተሰቃየሁ ነው ያለሁት ብሎ አለኝ። እናም እኔ ውስጤን ደስ እያለውም ቢሆን ነገር ግን ይህ ነገር የሆነ ቀን ያወቀብኝ ጊዜ ገደል እንደሚከተኝ ያውቃለሁ ብላለች። ያኔ አንቺ ራሱ ለምን እንደዚህ አደረግሽ ብለሽ እንደምትወቅሽኝ ያውቃለሁ። አሁን ደግሞ አይዞሽ፣ አይዞሽ በርች፣ በርች ትይኛለሽ። ኤፍራታ ቆይ፣ ምንድን ነው የምትመክሪኝ? ነገርኩሽ እኮ ዝና ምንም ቢሆን ምን ከብሩኬ በላይ ገንዘብ አለው። ስለዚህ በፍጹም ሉላን ማገኘት አይችልም፣ እና ሉላን ደግሞ የራሱ ማድረግ አይችልም። አንቺ ራስሽ ዝናን የራስሽ ማድረግ አለብሽ ውበትሽን ተጠቅመሽ። ቆይ አንቺ ሞገስን እንደምታደርጊው ለምንድን ነው ዝናን ማድረግ ያቃተሽ? እንደ ኢፍራታ እንደ ኢፍራታ። ምክንያቱም ዝና እኮ እንደ ብሩክ አይደለም ወይም እንደ ሞገስ አይደለም። ምን ማለት ነው? ነገርኩሽ ለመጀመሪያም ለመጨረሻም አብሮ ያደረ ወይም ደግሞ አብሮ ላይፍ ያሳለፈው እሷ ጋር ብቻ ነው። ስለዚህ ማንንም ሴት መጠጋት አይችልም። እባክሽ ተጠጊው፣ እንደምንም ብለሽ ማድረግ አለብሽ። ቅድስቴ ቅድስቴ በጣም ጠውልጋና እንዲሁም በጣም እየተሰቃየች ትገኛለች። ምሳሌ ቆይ ምን ላድርግልሽ? ሻይ ላፍላለሽ ወይስ ምን ላድርግልሽ? ቡና ላፍላልሽ እንዴ እያለቻት ነበር ግን አባዬ በጣም ናፍቆኛል ቅድስቴ ስትል፣ ውይ በጣም ይቅርታ እማዬ ማለቴ ነው። አረ ችግር የለውም ምሳሌዬ እስከ ለመድሽ ድረስ እስከምትለምጂ ድረስ እኮ ምንም ችግር የለውም። ማለቴ እንደ ፈለግሽ መጥራት ትችያለሽ። ግን አባዬ እንዴት በኔ ጨከነ? ቆይ ብዙዎች ስላስወጣሁት ነው እን እንደዚህ የጨከነብኝ። አረ እንደዚህ አይደለም። እና ታዲያ ለምንድን ነው ቅድስቴ እንደዚህ የሆነው? በእኔ ተናዶ ነው እኮ አልኩሽ። አንቺ ለምን አናደርሽው? ምናልባትም አክስቴ ጋር ሄዶ ሊሆን እኮ ይችላል። ምን አዎና አክስቴ ጋር ሊሄድ ይችላል። ስለዚህ አክስቴ ከውሰጅኝ። አይ በፍጹም አክስትሽ ጋር ሄድም። ሞገስ ሞገስ ደውሎ ዳጣ ጋ የተፈጠረውን ነገር ዳጣ ስትነግረው እጅጉን ደስ አለ። እና አሁን ቅድስቴ ጋር ደውልላት ብላ ዳጣ ወደ ቅድስቴ ጋር ደወለላት ሞገስ። ሞገስ ብሩኬ ከጠፋ ሶስት ቀን ሆነው ስልኳ ይሰራ የሆነ ድምፅ የለም ነገረኝ በእኔ ቢጨክንብኝ እንዴት በምሳሌ ሊጨክን ይችላል። አላውቅም ግን አንቺ ጋር በምንድነው የተቀያየማችሁት? እባክህ ተወኝ፣ ለአንተ የሚነገር አይደለም እ ገባኝ። እውነት ለመናገር እሱ ነገርማ እኛም እኛም ተከልክለናል። አንቺም ቢሆን በርቺ። ማለቴ የእሷ እህት አይደለሽ? ያው እኛም ፍቹ ሳይጠናቀቅ እንዲሁም ደግሞ ሽምግልና ምናምን እየተባለ ነው እና ሴቶቻችን በጣም በርስታችኋል ብሎ ሲል ሉላ ብድግ አለችና፣ ያልሰማሁ መስለሃል? ሰምተሃል፣ ሰምቻሃለሁኝ። ምንም ችግር የለውም ማለችው። ምን ላርግ ብለሽ ነው ታዲያ? እኔ እኮ አዎ ሰው ሰደኝና ሁሉንም ነገር ልስጥህ ብዬህ ነበረ። አይሉላዬ፣ ዋናው ፀሐዩ ማገኘትሽ ነው እንዲሁም መደሰትሽ ነው። እህና ደግሞ ቅድስት የአሁን ታሪክ ሰርታለች። ምን አደረገች? አሁን ላይ የሚያሳስበው ብሩክ መጥፋቱ ነው እንጂ ሁሉም ነገር ተስተካክሏል። ማለትም ከዚህ በኋላ ምንም አይነት መጨነቅና መጠበብ የለም። ሞገስ ይቅርታ ዝናና ማህሌት ታስረዋል። ምን አው በቃ ታሰሩ። ስለዚህ ከዚህ በኋላ ምንም የሚያሳስበን ነገር የለም ማለት ነው። እንደፈለገን መንቧረቅና መጫወት እንችላለን ብለው ሉላዬና ሞገስ እጅጉን ደስ አላቸው። ዳጣ ዳጣ ቤተሰቦቿን በማገኘቷ ከመደሰትም በላይ ልብስ እየቀያየረች እየለበሰች ነው። ነገር ግን ውበታችን ለካ ከቤታችን ነው እያለች ቅድስቴ ላይ መጎረር ጀመረች። ተረጋጌ፣ እረ ብታይ ቅድስቴ እዛ ቤት የሚበላው ምግብ ማ ይለጊያል። እና ታዲያ እዛ ቤት ምግብሽን ከበላሽ እዚህ ለምንድን ነው እንደዚህ የምትስገበገቢው ብላ፣ ቅድስቴ በሀሳብ ተዋጠች። ቆይ እኔ እምልሽ፣ በጣም ምርጥ ምግብ ነው? አዎና። ውይ በቃኝ። እንደውም እንደዚህ ከተናገርሽ ቅድስት ብላቸው። አረ በሞቴ አፈር ስሆን ብዬ አለች። እንዴ ምሳሌ ደግሞ ይሄን ከየት አመጣሽው? ሚስናታ ትምህርት ቤት የሆነ ነገር አንበላም ስንል በሞቴ አፈር ስሆን ብሉ ትለናለች።